የማይሰለቻችሁ በጣም የምንወዳቸውን በርካታ ስራዎችን ለተመልካች አድርሰዋል። ከዚህ በኋላ ደግሞ በምንድን ነው የምንጠብቀው? ከእንግዲህ በኋላ ምን የምሰራው ስላለ አረጀሁ። ስለዚህ ከእንግዲህ በኋላ የምሰራው ነገር ቢኖር ቲያትር ወይም ድራማ፣ እነዚህ እነዚህ ነገሮች ከዕድሜ ጋር የሚሄዱ ነገሮችን ነው እንሰራለን። ምን ተስፋ አለ? ሙዚቃውስ? ሙዚቃ ከእንግዲህ በኋላ እንኳን አንደኛ እድሜም ገፍቷል። ሁለተኛ ለእኔ እድሜ መዝፈኑ ሳይሆን ዝም ብሎ ማዳመጡ ይሻላል። ያለችውን የድሮዋንም እናንተ እናንተን የሚመክረው የቴዲሽ ነበር ማለት ይሻላል አ በዛ እሺ ስለዚህ በቲያትር በቲያትር በሲኒማ ገዲ በቃ እንደዚህ እንደዚህ የመሳሰሉ ነገሮች እንደው የማይረሱት የመድረክ ገጠመኝ ካለ? አይ እኔ ምን መድረክ ገጠመኝ ብዙ ነው። ግን አሁን እንዴት አድርጌ አስታውሳለሁ? ራሳቸው አይ፣ በተለይ ከአስቴር ጋር አይ፣ ብዙ ነው ገጠመኞቼ። አሁን አላስታውሳቸውም። ለምሳሌሽ ጊዜው አለፈ እ ብዙ ጊዜ ነው ማረሳው ሰካራሞኝ ስራ ላይ ገብቼ ስቴጅ ላይ እንቅልፍ የወሰደኝን ነው ማለት ሰው፣ እንጂ ሌላው ብዙም ትዝ አይለኝም። ለምን ስካር መጥፎ መሆኑን ለማያየሁበት ነው። ስቴጅ መብራት ባይጠፋ ኖሮ ቢበራ ኖሮ ከእንቅልፍ ቀስቅሰው ነበር፣ ትያትር የምሰራው ማለት ነው። ስለዚህ ስቴጅ ላይ እንቅልፍ ይዞ መሄድ፣ መብራቱ ሲጠፋ ተጋደምኩ፣ ኤልሜቴን ትራስ አድርጌ ተጋደምኩ። ተጋደምኩና በዛው እንቅልፍ ይዞኛል። ስለዚህ ሰው አላወቀ አላወቀ። መብራት ጠፋ። ስለዚህ ጄኔሬተር የለም ያኔ፣ ትኬቱ ማተም እየተደረገላቸው ለሚቀጥለው ትገባላችሁ ተዘዋወረ። ከዛ ልብስ ቀይረው ሲወጡ እኔም እንዴ ነው ሆ ሲሉ ምንድ ነው አለቀ እንዴ? ስለ አረ ተኝተሃል እንዴ? ተነሰጅ ብለው የተነሳሁት በጣም መጠጥ ምን ያህል መጥፎ ነው ያየሁበትም አንዱም የተማርኩበት ነው። እና ብዙ ጊዜ መጠጥ፣ ጫት፣ አሺሽ እነዚህ ሺሻ ምናምን የሚባሉ ነገሮች ሁሉ የሰው ልጅ ጠንቆች ናቸው እና ጉዳትም ያመጣሉ። እኔ በሲጋራ ብዙ መከራ ይቻሉ። ሳምባ የተቃጥሏል በሐኪም ብርታትም የተረኩት እና ብዙ ሰዎች እኔን አይቶ እኔን ያየ